ጦረኛ መስለን እንዳንታይም ነው። አሁን ያንተ አስተሳሰብ ነው የገነገነው ሲባል በነገራችን ላይ ለምን መስለን ትላለ? ለምን ፈራሁ? እንደገና ነው መፍራት አይደለም፣ መፍራት አይደለም በሰላማዊ ትግል ታዲያ እኮ ነው ማለት ያለ፣ በጦረኝነትም አይደለም። አንዳንድ ጊዜ ከሌሎች ዓለም ሀገራት ካሉት ጋር በተለየ ሊታይ የሚችል ነው። አንደኛ የሕልውና ትግል የሚያደርግ ነው ብረት ያነሳው። አሁን የአማራን ህዝብ ልንወስድ እንችላለን የአማራ ህዝብ የህልውና ትግል ነው ያለበት። የአማራ ህዝብ እንደ አማራ በሀገሪቱ ውስጥ መኖር እንዳይችል ሆኖ የተደረገባቸው ብዙ ጭቆናዎች እየተፈጸሙ ነው። አዲስ አበባም አትገባም የተባለ ማህበረሰብ ክፍል ነው። እንዲህ አይነቱ ማህበረሰብ ክፍል በተለይ ኢትዮጵያ ውስጥ ባለው አሁን የዘር ፖለቲካ፣ የዘር ፖለቲካው በከፍተኛ ሁኔታ እየጦዘ ያለበት ጊዜ ላይ ነው ያለ ነው። በጣም ጦዟል። ከህወሓት ዘመን ባለፈ በከፋ መልኩ ይሄድ ያለበት ሁኔታ ነው ያለው። አንድ ጉዳይ እንኳን በዘር መነጽር እያየ ነው የምንፈታ ሆኗል። ማትሪክ ውጤት ራሱ በዘር መለኪያ ነው የሚታየው ሁሉ ነገር ጫፍ ጠርዝና ጠርዝ በረገጠበት ሁኔታ ሰላማዊ ትግል ላይ ተናበን እንደው በኮዝ አምነን በግቡ አምነን በትልኮ አምነን ወደዛ ልንገባ የምንችልበት እንዲህ አይነት መደላድል በሌለበት ሰላማዊ ትግልን ያዋጣል ብለን መሄዳችን ለአገዛዙ እንደው ዝም ብሎ ህጋዊ ሽፋን መስጠት ይቻላል። አገዛዙ ይህንንም ይፈቅዳል የሚል ህጋዊነትን የመስጠት አይሆንም ወይ የሚል ጥያቄ የሚነሳል። ለማንኛውም አንታውን ብትገባ በዚህን ወቅት ላይ ምን አይነት ትግሎች ለምሳሌ እንደው በአደባባይ ላትናገረው ትችላለህ፣ ምን አይነት ትግሎች ናቸው? እንዴት አድርገህ ይህን ህዝብ አንቀንቀህ በሰላማዊ ትግል የአራት ኪሎን ወንበር ነቀንቃለሁ ብለህ ታስባለህ? እንደው አንድ ሁለት ነገር ልትነግረን ትችላለህ ነገር ልትነግረን ትችላለህ? መሳይ፣ በመጀመሪያ ደረጃ መነሻህ ስህተት ነው። ሰላማዊ ትግል የሚካሄደው ለእንዲህ አይነት ጉዳይ ነው፣ ለእንዲህ አይነት ጉዳይ አይካሄድም የሚባል ቲዎሪ የለም። ሰላማዊ ትግል ከአምባገነን ለመገላገል ተካሂዶ ውጤት አምጥቷል። ሰላማዊ ትግል ከዛም አልፎ ከቅኝ ግዛት ሳይቀር ለመገላገል ተካሂዶ ውጤት አምጥቷል። ለህልውናም ጥያቄ ሰላማዊ ትግል ማድረግ ይቻላል። ለህልውና ጥያቄ ሲሆን ሰላማዊ ትግል አይካሄድም ወይም በሰላማዊ ትግል ውጤት ማምጣት አይቻልም የሚል ቲዎሪ የለም። ሰላማዊ ትግል ለማንኛውም አይነት ችግር መካሄድ ይችላል። አንደኛ መነሻ ትክክል አይደለም። ላለብን የህልውና ችግርም ሰላማዊ ትግልን መጠቀም እንችላለን። ይሄ ምንም ጥያቄ ውስጥ የሚገባ ነገር አይደለም። ሁለተኛ አሁን እየተነጋገርን ያለ ነው ሊሰራ በሚችል በቲዮሪ ደረጃ መጻሕፍቶች ላይ ፊልሞች ላይ ሌሎች ነገሮች ላይ በሐሳብ ደረጃ እናም ነው ሳይሆን ይሰራል ላይሰራም ነው። የአማራ ህዝብ ጥይት እየተተኮሰበት ቤቱ ድረስ አብይ አህመድ ወታደር ልኮበታል። እና እጁን አጣምሮ ነው የሚጠብቀው? እጁን እንደዚህ አድርጎ ወይስ አልሞት ባይ ተጋዳይ ሆኖ ያለውን ምንሽርም ይዞ ወጥቶ ራሱን ማትረፍ ነው ያለበት? እስቲ እዚህ ላይ ምን ማለት ትችላለህ? አዝናለሁ። በሃያ አንደኛው ክፍለ ዘመን አንተ ስለ ምንሽር ነው የምታስበው? ሰላማዊ ትግል እጅን አጣምሮ መሞት መገደል አይደለም። ሰላማዊ ትግል ትልቅ መሳሪያ ነው፣ አምባገነኖችን ማንቀጥቀጥ የሚችል ነው። በወራት አይደለም፣ በሳምንታት አይደለም፣ በቀናት አምባገነኖችን ሲጥል ታይቷል። በኔና በአንተ ዕድሜ ቅርብ ጊዜ የዛሬ 10 12 13 ዓመት የአረብ ስፕሪንግን አላየህም? ሶስት አራት ለሰላሳ ለአርባ ዓመት በስልጣን ላይ የነበሩ አምባገነኖች ሲገረሰሱ አላየህ? ይሄ ተጨባጭ አይደለም? የኢትዮጵያን ተጨባጭ ሁኔታ አ 1966 መንግስት የንጉሱ አርባ ዓመት በስልጣን ላይ የቆየ የንጉሱ ስርዓት በሰላማዊ ትግል ነው የወረደው። ይህ ተጨባጭ የሆነ ለኔና ለአንተ ራሱ ሩቅ ያልሆነ በልጅነታችን የተከሰተ ነገር ነው። ያ ነባራዊ ሁኔታ ሁን ይሰራል። አሁን ኢትዮጵያ በዘር በሃይማኖት በተለያየ መልኩ ተከፋፍለዋል። ስልሳ ስድስት ላይ የነበረው የኢትዮጵያ ማህበረሰብ እና አሁን ያለው አንድ አይነት አለም የአረብ ስፕሪንግን ያከናወነው ህዝብና ኢትዮጵያ ውስጥ አሁን በተለያየ መልኩ የተከፋፈለው እንደ አንዱ እኮ ህዝብ ሙሉ በሙሉ ሆና ውስጥ ነው ያለው። ይሄ ሁኔታ ኢትዮጵያ ውስጥ ሊሰራ የማይችልባቸው ብዙ እውነታዎችን አስረግጦ ማቅረብ የሚቻል ይመስለኛል ልደቱ ከ1966 ይልቅ አሁን ያለው ትውልድና ዘመን ለሰላማዊ ትግል የበለጠ የቀረበ ነው። ከ2000 በፈረንጆ በአበሻ ከ2000 ሁለት ሶስት ወይም ደግሞ የአረብ ስፕሪንግ ከተካሄደበት ጊዜ አሁን እንዳውም ለሰላማዊ ትግል የተሻለን ነው የቀረበ አመለካከት ነው ያለ መሳይ። ችግር ምን መሰለ፣ አንድ ጊዜ አንድን አመለካከት ላለመቀበል ከወሰን የፈለገውን ያህል ሎጂክ የፈለገውን ያህል ማስረጃ መረጃ ባቀርብ ለልታምናት ትችል። ቅንጅት ከመመስረቱ ሁለት ሶስት አመት ወይም አራት አመት በፊት ሲባል የነበረው እንደዛ ነው፣ ይሄን አምባገነን መንግስት በምንም ተአምር በሰላማዊ ትግል ቻሌንጅ ማድረግ አይቻልም። እናንተ ውርውር የምትሉ የኢዴፓ ሰዎች ይሄን አገዛዝ ዴሞክራት ለማስመሰል ነው የምትታገሉት እያሉ ይተቹን ነበር እነ ዶክተር ብርሃኑ ይተቹን ነበር። ኋላ ግን ዘጠና ሁለት ዓመተ ምህረት በተግባር ሰላማዊ ትግል ውስጥ ገብተን ህዝቡን አንቀሳቅሰን ውጤት ማምጣት እንደሚቻል አሳየ። በአዲስ አበባ ከተማ 14 የክልል መቀመጫ፣ በፓርላማ ሁለት መቀመጫ በሶስት ወር ጊዜ ውስጥ ማግኘት ይቻላል። ህዝቡ ተነሳሳ፣ እንዴ ለካ በሰላማዊ ትግል ለውጥ መምጣት ይችላል የሚል ተነሳሽነት አደረበት። ፓርቲዎችም መነቃቃት ጀመሩ። ከዛ አምስት ዓመት በኋላ ነው 97 ዓመተ ምህረት ያን ሰላማዊ እንቅስቃሴ አድርገን ህዝቡ በሰላማዊ ትግል በምርጫ ለውጥ እንደሚመጣ ተስፋ አድርጎ ተሳትፎ አድርጎ ነው። ከመቶ ሰማንያ በላይ መቀመጫ ተቃዋሚዎችን ማሸነፍ የቻሉ ከመቶ ሰማንያ በላይ ወረዳ ነው በምርጫ ነፃ ማውጣት የተቻለ አዲስ አበባን የመሰለ የአገሪቱን ዋና ከተማ በሚሊዮን የሚቆጠር ህዝብ ያለባትን ነፃ ማውጣት ችለናል፣ ማሸነፍ ችለናል። ከዛ በኋላ አመራሮቹ በግልብነት ውጤቱን ሜዳ ላይ ባይበትኑት ኖሮ ዛሬ የመንግስት ለውጥ አምጥተን ብዙ አመት መቆየት እንችል ነበር። ከኢህአዴግ ከብልጽግና አገዛዝ የምንገላገለው ከብዙ ዓመት በፊት ነበር። ያን ውጤት ስላበላሸረው ነው እና በኢትዮጵያ ተጨባጭ ሁኔታም ሰላማዊ ትግል ውጤት አምጥቶ አሳይቶና አንተ ራስህ ስትደግፈው የነበረው አብዛኛው የኢትዮጵያ ህዝብ የደገፈው ዶክተር አብይን ወደ ስልጣን ያመጣው ለውጥ በዋናነት ሰላማዊ ትግል ነው። ግንቦት ሰባት አስመራ ሆኖ ኤርትራ ሆኖ አርበኞች ግንባር ወይም ኦነግ ተዋግቶ ያመጣው ለውጥ አይደለም። የኢትዮጵያ ወጣቶች በቄሮነት በፋኖነት ተደራጅተው ያደረጉት ሰላማዊ ትግል ነው የነ ዶክተር አብይ አገዛዝ ወደ ስልጣን እንዲመጣ ያደረገው። ይሄ ተጨባጭ የሆነ ለውጥ ነው። በጠብመንጃ እስካሁን አንድ ወረዳም ነፃ ያወጣ አላየንም። በዛን ጊዜ አሁን እያልኩ ያለሁት እንደዚህ አይነት አምባገነን መንግስት ባለበት አገር የሰዎችን መብት ለማፈን የሚያስር የሚገል መንግስት ባለበት አገር ሰዎች ወደ ትጥቅ ትግል አይሄዱም እያልኩ አይደለም። እንደሚሄዱ በተግባር እየታየ ነው። ለዛ ተጠያቂው መንግስት ነው። አፋኝ መንግስት ባለበት ሀገር ሰዎች ምን ጊዜም ጠበንጃ ማንሳታቸው አይቀርም። ያን ሂደት እኔ ላስቆመው አልችልም፣ ላስቀረው አልችልም። የትኛውንም ያህል ብጠላው፣ ባላምንበት መካሄዱ አይቀርም። ይሄን ሪያሊቲ የፈጠረው መንግስት ነው። ነገር ግን በተመሳሳይ ሁኔታ ደግሞ ሰላማዊ ትግል መካሄድ ይችላል፣ ይችላል በነገር ላይ ከራሳችሁ ጋር ተጣልታችሁ ነው እንጂ አንተ ራስ እኮን ሰላማዊ ትግል ነው እያካሄደ ያለው። ብር ይዘህ ማይክራፎን ይዘህ ነው እየሰራ ያለው ጠበንጃ ይዘህ አይደለም። እኔ ለምንድን ነው የምትጋብዘኝ? ጠበንጃ የለኝ ሰራዊቴ የለኝ ለምን ትጋብዘኛለህ? ምናልባት አንድ ከአማራ ህዝብ ትግል ጋር በተያዘ ላነሳል ነው። የአማራ ህዝብ የመጀመሪያው ምርጫ አልነበረም መሳሪያ ያነሳው የመጀመሪያው ምርጫ አልነበረም። ወደ አስር ወራት ያህል ሰልፍ አድርጎ በ22 የአማራ ከተሞች ሰልፍ አድርጎ እባካችሁ ስሙን አትግደሉን፣ የተደረገው ሰልፍ በየከተማው ይህ ሁሉ አልበቃ ለመጨረሻ ላይ ግድያ ሲጀመር አፈና ሲጀመር እንግዲህ በሰልፍ ሞከርን ካልሆነ በሰይፍን ሞክር ብለው ያው አልሞከሩትም ማለት አይደለም። ሞክረውታል። ሰላማዊ ትግልንም ሞክረውታል። በሰልፍ ሞክረውታል። በአድማ ሞክረውታል። መንገድ ዘግቶ በማመፅ ሞክረውታል። እንግዲህ ሲቪል ዲስኦቢዲየንስ የሚባለውን ሁሉ ሞክረዋል። መጨረሻ ላይ ነው ብረት ያነሱት። ስለዚህ አልተሞከረምም ማለት አይቻልም። ሁል ጊዜ ሰላማዊ ትግል ካላዋጣ ደግሞ ወደ ትጥቅ ትግል መግባቱ የሉናም ጉዳይ ስለሆነ ምርጫ ያጡበትም ስለሆነ ተገቢ ነው የሚል እምነት አለ። እኛ የእነሱን ድምፅ ነው እያሰማን ያለ ነው። የሚታገሉትን ድምፅ ነው። ሌሎችም ወደ ትግል እንዲገቡ፣ ወደ ነፃነት ትግሉ እንዲገቡ የመቀስቀስም የማሳመንም ስራ ነው የምንሰራው እንጂ የሰላማዊ ትግል ያዋጣል የሚለው ስብከት ምናልባትም ከዚህ በኋላ በኢትዮጵያ ሰማይ ላይ ይሰራል በሚል ተስፋ በማድረግ አይደለም። ጥሩ፣ ይሄን አቋምህን እኮ አውቃለሁ፣ ይመስለኝ አዲስ አይደለም ማለት ነው የነበረ አቋም ነው። ኢትዮጵያም ከአምባገነኖች እንዳትገላገል ያደረገው አመለካከት ይህ አመለካከት ነው። አይደንቀኝም፣ እኔ ማለት ነው። ወደፊትም ልንገርህ፣ ይህ አመለካከት እስካልተቀየረ ድረስ በሰላማዊ ትግል ለውጥ እናመጣለን የሚል አስተሳሰብ አሸናፊ ሆኖ የኢትዮጵያ ሕዝብ ይህን አመለካከት መተግበር እስካልቻለ ድረስ ችግራችን የሚፈታው በጠበንጃ ነው በመገዳደል ነው የሚለው አመለካከት እስከቀጠለ ድረስ ቢሊሚ ወደፊትም በአምባገነን እንመራለን ብቻ ሳይሆን የወደፊት ዕጣ ፈንታችን የሚሆነው መፈራረስ ነው። እንደ አገር ህልውናችን ጥያቄ ውስጥ ነው የሚገባው። ስቴትለስ የሆነ ሁኔታ ውስጥ ነው የምንገባው። ስለዚህ ከዓለም መማር ካልቻል ከራሳችንም አሁን ዘርዝሬ ካቀረብኩልህ ውጤት መማር ካልቻል በመገዳደል ነው የምንጠቀመው ብለን የምንቀጥል ከሆነ የትም አልደርስም? ለዚህ ነው እኔ ሁልጊዜ ወጥቼ ኢትዮጵያ ከመዳን ይልቅ የመፍረስ እድሏ ነው የሚበዛው የምለው። ይሄ አንተ የምታራምደው አመለካከት ምን ያህል የገነገነ በአጭር ጊዜም ሊቀየር የማይችል እንደሆነ ስለምረዳ ነው። አሁን አንተ ምን አልከኝ? አስር ወር ነው ፋኖ እንቅስቃሴ ያደረገው በሰላማዊ ትግል አልከኝ። አስር ወር ሰዋት አስር ወር አይበቃም። ለምን አስር ዓመት አይሆንም? ይሄው በትጥቅ ትግል ሁለት ዓመት ሆነ አደለ። በአስር ወር ውስጥ ስንት ሰው ሞተ? አምስት ስድስት ስም አሁን ሁለት አመት ትግል ተካሂዶ አማራ ክልል ውስጥ በብዙ መቶ ሺዎች የሚሆኑ አልቀዋል። ምን ውጤት መጣ? እውነቱን ልንገርህ፣ በቃ የሚለው ያ ሰላማዊ እንቅስቃሴ በብዙ የአማራ ክልል ከተሞች መሬት አንቀጥቅጥ የሆነ እንቅስቃሴ ቀጥሎ ቢሆን ኖሮ ዛሬ ከፍተኛ ለውጥ ይመጣ ነበር። ትልቁ ስህተት የተሰራው ዛ ላይ ተስፋ ቆርጠን ወደ ጠመንጃው በመሄዳችን እሱን ጥርስ ጥርሳችንን ነቅሰን ይዘነው ቀጥለን ይሆን ኖሮ ዛሬ የኢትዮጵያ ሁኔታ የአማራ ክልል ሁኔታ በከፍተኛ ደረጃ ይቀየር ነበር። መንግስት ምንም ማድረግ የማይችልበት ደረጃ ደርሶ ነበር። አብዛኞቹ ከተሞች ከመንግስት ጋር ተፋተው መንግስትን ቻሌንጅ ማድረግ ችሎ ነበር። ይሄን ሲያውቅ ነው የብልጽግና መንግስት የትግራዩን ጦርነት አምጥቶ ይሄ የህዝብ እንቅስቃሴ ውሃ እንዲቸለስበት ያደረገው። ያ እንቅስቃሴ ቀጥሎ ቢሆን ምንም ጥርጥር የለኝም ዛሬ ከፍተኛ ለውጥ ይመጣ ነበር መሳይ ሌላውን ተዋውና ከኦርቶዶክስ ቤተክርስቲያን ጋር በተያያዘ በተፈጠረው ችግር የአዲስ አበባ ህዝብ እኮ አሳየ ሰላማዊ ትግል ምን ያህል መንግስትን ሊያንቀጠቅጥ እንደሚችል ያ ትግል ቀጥሎ ቢሆን ኖሮ መንግስት በስልጣን ላይ አሁን አይኖርም ውሃ ባይችለስበት ኖሮ በሁለት በሶስት ቀን እንቅስቃሴ ነው የአዲስ አበባ ህዝብ ወጥቶ አምባገነኑን መንግስት ማብረክረክ የጀመረው ሸብረክ እንዲ ሀሳቡን እንዲቀይር ያደረገው። በእብሪት ነበረ ጠቅላይ ሚኒስትሩ ይናገሩ የነበረው። ኋላ ላይ ግን አስታራቂ መስለው ያን ነገር ወደ ማብረር ነው የሄዱት። አደጋውን ተረዱ። ከዚህ እንኳ እንዴት አንማርም? ሰላማዊ ትግል ሀያል ሀያል የትግል ስልት ነው። ትልቅ ጉልበት ነው። ቢልሚ አሁን ገዥ አስተሳሰብ የኔ አይደለም የአንተ አስተሳሰብ ነው። ይህ አስተሳሰብ በኢትዮጵያ ገዢ ሆኖ እስከቀጠለ ድረስ እንኳንስ ስ ከአምባገነን መገላገል አገራዊ ህልውናችንም አይቀጥልም እንፈርሳለን ጦረኛ መስለን እንዳንታይም ነው አሁን ያንተ አስተሳሰብ ነው የገነገነው ሲባል ለምንድን ነው ለምን መስለን ትላለ ለምን ፈራሁ እንደገና መፍራት አይደለም መፍራት አይደለም በሰላማዊ ትግል ጦረኝነትም አይደለም። አንዳንድ ጊዜ ጦርነት ሰላምም ለማምጣት ሀገራት የተመሰረቱት ሀገራት የቆሙት በፍቅር አይደለም። ጦርነት አንዳንድ ጊዜ ሀገርም ለማጽናት ሀገርንም ለመጠበቅ ሰላምም ለማምጣት ምንድን ነው ዋር ፎር ፒስ የሚባል አለ። ጦርነትን አድርገ ሰላም ለማምጣት የምትሄድበትም ጦርነት አለ። ሁሌ ጦርነት መጥፎ ነው ማለት አይደለም። የግድ ሲሆን ግን ታደርጓለ ነው። አሁን የግድ የሚል ነገር ስለመጣ እንጂ የመጀመሪያ ምርጫማ መሆን የለበትም ጦርኝነትን በአጠቃላይ በዚህ በደም መቃባት የሚመጣ ለውጥ ማናችንም አንደግፍም ጤነኛ አእምሮ አስተሳሰብ እስካለን ድረስ ነገር ግን የግድ የሚልበት ቀይ መስመር የሚታለፍበት ምንም ነገር የማይቻል ሲሆን ደግሞ ሀገር ለማጽናትም ሀገርንም ሰላም ለማድረግም ጦርነት ግድ የሚልበት ጊዜ አለም እንጂ ጦርነት የመጀመሪያ አማራጭ የሚሆንበት ነገር ካለ ይህ ከጤነኛ አእምሮ የሚመጣ አይደለም ለማንኛውም ልደቱ በልዩነት እንለፈውና